ወይ እንደዚህ አርግልኝ ብዬ ሲጸልይ ገብርኤልስ ብናደድብኝ ብዬ አስብ ነበረ። ገብርኤልንስ ብጠይቅ ሚካኤል ብናደድብኝ ስ ብያ ጠይቅ ነበር ላይ አስብ ነበረ። መጽሐፍ ቅዱስ አንበሽ ከሆነ ጴጥሮስ ሰይፉን በመዘዘ ጊዜ ኢየሱስ ክርስቶስን ለመጠበቅ ወደ ሰገባ መልስ ካለው በኋላ እኔ ብፈልግ አባቴን ብለምነው የሰማይ ሰራዊትን መላእክትን የማይልክልኝ ይመስልሃልን? አለ። አይሽ መላእክቱን ነው በቀጥታ መጠየቅ ያለበት ላ አይደለም አባቴ በደንብ ነው አለ። አየሽ፣ አንድ የፈጠርከኝ ፈጣሪ አለ ተቀምጭ ማለት ነው። ይሄንን ህዝብ ሁሉ የፈጠርክ የእያንዳንዳችሁን የፈጠርክ፣ ዐይን የሰጠክ፣ እንዲንቀሳቀሱ ያደረግ አንድ ፈጣሪ አለ። ስለዚህ በቃ ይሄንን እፈልጋለሁ ይሄንን አድርግልኝ ነበረ የምለው ልጅ ሆኜ ማለት ነው። እና ከዛን ታይም ጀምሮ የተለያየ ነገር ጀመርኩኝ። እና ላይክ ጴንጤ ውስጥ ላይክ ቸርቹን አልሄድም፣ ግን ጴንጤ ውስጥ ገብቻለሁ ላይክ ተቅበጅባጅ ነበርኩኝ ቶል ማለት ነው እና ተቅበጅባጅ ታውቃላችሁ ወይ ከዚህ አልሆንም ወይ ከዚህ አልሆንኩም። እና እዛ ህጅ አለው የተለያየ ነገሮችን ይቅርታሺ አድርጌ ያለሁ እሄዳለሁ በቃ እርካታ የለኝም። ሞር ደግሞ በቃ ሁሌም በጥያቄ ነኝ ያለው ስቲና ማለት ነው። እና የምታዳምጡኝ ሰዎች ኦርቶዶክስ ልትኖሩ ትችላላችሁ፣ ጴንጤ የተለያየ እምነት እዚህ ስር ስምንት መቶ ሀያ ሰው ነው ያለው እና ልትኖሩ ትችላላችሁ። እኔ እያደረኩ ያለሁት የማንንም ሃይማኖት እየነካሁ አይደለም። ውስጤ ላይ በጣም የሚቀሰቅስና ይሄ ነገር ላይክ መሞትም ስላለ አይ ዋን ቱ ኖ ዘ ትርዚ ኦኬ፣ እውነቱን ማወቅ ነው የምፈልገው እኔ ያለሁት ዩናይትድ ኤምሬትስ ነው። ይሄንን ጠይቄ ይሄንን መረዳት የምችል ሰው አጠገብ አይደለሁም። ኦኬ፣ በጣም ቢዚ ነኝ በስራ። የሆነ ሰው ጋር ኮኔክሽን አድርጌ በኦንላይን አውርቼ ያንን እውነት ጋር መድረስ አልችልም። ማንበብ ብችል ነው ማንበብ ብቻ፣ ዩቱብ መከታተል ብቻ። ደግሞ ያንን ነገር ብሪፍ አያደርግም ኤክስፕሌን አያደርግም። ማወቅ እፈልጋለሁ። ጓደኛ የለኝም፣ የሴት ጓደኛም ሆነ የወንድም። ጀስት ስራ በስራ ምክንያት እንጂ ሰው የለም አጠገቤ። ሰው ግን ሀሳቤን መግለጽ እፈልጋለሁ እንደነገርኳችሁ ቤተሰቦች ክርስቲያኖች ናቸው በእኔ ዙሪያ ያሉት ክርስቲያኖች ናቸው ሙስሊሞችም አሉ ግን እንደዚህ አይነት ነገር ሪላክስ አድርገህ የምታወራ አይደለም አይ ጀስት ዋንት ቱ ኖው አይ ዶንት ዋንት ቱ ተች ኤኒ ዋንስ ላይክ የማንንም ሰው ሃይማኖት መካት አልፈልግም እዚ ጋ እየነካውም አይደለም ሁላችሁም እንድታቀም ፈልገው ይህን ነው በመጀመሪያ ደረጃ የማንንም እየነካው አይደለም ግን ውስጤ ላይ የሚመላለሰውን ነገር መግለጽ እፈልጋለሁ ይቅርታ ስልክ ገብቶብኝ ነው። እና ይሄንን ማቁቻ ብቻ ነው ስለምፈልግ ነው። እና በጣም እየተቅበዘበዝኩ ነበረ። በጣም እስቲል ነው አሁንም ማለት ነውና የሆነ ሰው ጋር እንዲያወራኝ እፈልጋለሁ። በግልጸኝነት እስልምናን በጣም እወደዋለሁ እና ዝግዛግ ነገር የለውም የምታምነው ላይክ አንድን ብቻ ነው የምታመልቀው የምትገዛለት አንድን አካል ብቻ ነው እና ላይክ አይ ዋንት ቱ ኖ ዘት ሉስ አት ኦል ኢሞሽናል ነው የምሆነው እና እውነቱን ማወቅ እፈልጋለሁ። በጎን እንድትሆኑ ፈልጋለሁ ምክንያቱም መሞትን ስላለ ማለት ነው ላይክ መኖርም ብቻ ሳይሆን መሞትን ስላለ ነው። ደሞ እየተቅበዘበዝኩ ነው። ሶ አም ሶሪ ጌን ላም በጣም አመሰግናለሁ። በውስጥ በውራት ደስ ይለኛል። ምክንያቱም ጽጽብላት መልስምና በቃ ከጨረሻ አንዴ ለናገር አዳምጭ ነሽ ነው እሺ። ሰው እውነትን መፈለግ ሲጀምር የሚሰማችሁ ስሜት ነው። በአንድ ጊዜ ብዙ አካሎችን ስትለምኑና ስትጠሩ የዛኔ ጥያቄ ሊፈጥርባቸው ይገባል። ይሄ ጥያቄ ካልፈጠረባቸው ወላይ ላዝም እንጃ፣ አይምሯቸው ለምን እየተጠቀማቸው እንደሆነ አላውቅም፣ ሁላችንም ማለት ነው። አንድ ፈጣሪን ብቻ መጥራት አለብን። ሌላ በፍጹም ማንንም ልንጠራ አይገባም። ከዚያ ከአንዱ ከፈጣሪ ውጪ ሌላን አካል እየተጣራ ያለ ካለ በቃ ራሱን ይፈትሽ። አንዱን አምላክ እዚህ ማርያምን የምትጠራ ከሆነ፣ ገብርኤልን የምትጠራ ከሆነ፣ ሚካኤልን የምትጠራ ከሆነ፣ ኢየሱስን የምትጠራ ከሆነ እግዚአብሔር ሁሉንም ባንድ አስቡት እንዳልሽው አንዱን ስጠራ አንዱ ይቆጣብኛል የሚል ሀሳብ፣ አዎ አላህ በቁርአን ላይ ይሄን አንስቶ ለአንድ አካል የሚገዛ እና ለብዙ አካል የሚገዛ እኩል ነሆነ? በፍጹም አይደለም። አንዱ ሲጠራ ሌላኛው በዚያ ነገር ላይ አምልኮን አምላክ እንዲጋራበት ማንም አይፈልግም። አምላክ ቀናተኛ ነው። ቀናተኛ ነው ሲባል በአምልኮ ተግባር ላይ ሌላ ማንም አካል እንዲጋራበት አይፈልግም። ገብተሻል? እዚህ እርሱን እየጠራች ሌላ እዚያ ገብርኤል መስጠሪ ከሆነ አምላክ በዚህ ነገር አይወድም። ኢስላም ነው አንድና ብቸኛ የሆነውን አምላክ ብቻ እንድታመልክ ትልቅ ትኩረት አድርጎ የሚነግር በእስልምና ገብርኤልን መጣራት አይቻልም በእስልምና ሚካኤልን መጣራት አይቻልም እና እነሱን እንጠላቸዋለን ወይ ላ አንጠላቸውም በጣም እንወዳቸዋለን ገብርኤልንና ሚካኤልን ማርያምን መውደድ ከእምነታችን መሰረት እንደሆነ ታውቃላችሁ እነርሱን የጠላ እኔንና አላህን እንደካደ ነው ብሎ አላህ ሁሉ ይናገርላቸዋል አላህ ቃል በቃል በቁርአን ላይ ይላል።

ነገር ግን እንወዳቸዋለን እንጂ እነርሱን አንጠራቸውን በፍጹም ገብርኤል አንተ ጠብቀኝ አለ ነው ሚካኤል አንተ ጠብቀኝ አለ ነው መጠበቅ ይችላል አይችልም እሱ ሌላ ጥያቄ ነው አምላክ አላህ Subhanahu Wa Ta'ala ሲያዘው ጊዜ ገብርኤልን ገብርኤል መጥቶ ሊጠብቅ ይችላል ተብታችሁ አላሩ ያ ማለት ግን ይጠብቀኛልና እሱ ልለምነው ወይ ላይ አይደለም አምላክን ነው ምን ልለምነው ምናልባት መጽሐፍ ቅዱስ አመበሽ ከሆነ ጴጥሮስ ሰይፉን በመዘዘ ጊዜ። ኢየሱስ ክርስቶስን ለመጠበቅ ወደ ሰገባ መልስ ካለው በኋላ እኔ ብፈልግ አባቴን ብለምነው የሰማይ ሰራዊትን መላእክትን የማይልክልኝ ይመስልሃልን? አለ ነው። አየሽ መላእክቱን ነው በቀጥታ መጠይቅ ያለበት ላይ አይደለም። አባቴን ብለምነው አለ። አየሽ የሚጠየቀው ማን ነው? አንዱ አምላክ ነው። መልአኩን አይደለም የሚያመጣው። ላ እንደዛ አይደለም። መልአኩን አይደለም የሚጠይቀው። አንዱን አምላክ ትጠይቂያለሽ። አምላክ በእነዚህ በመላእክቶች ሊያስጠብቅሽ ይችላል። አላህም ቃል በቃል በቁርአን ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን እንዳደረጉ ተመልካችሁ፣ ኢ ተስተ ረበኩም ፈስተጃብ ለኩም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እያስተማሩ ባሉበት ጊዜ ገና ሦስት መቶ አካባቢ ሳሉ የዛ እርሳቸው ማስተማሩ በጀመሩበት ዘመን ሦስት መቶ አካባቢ የመካ ካህዲያኖች እንዳለ ተሰባስበው በብዙ ሺዎች የሚቆጠሩ መሐመድና ተከታዮቹን እንግደላቸውና እዚሁ በቃ እንፈጽምባቸው ሳይበዙብን፣ ከጊዜ ወደ ጊዜ የሚሰልም ሰው እየበዛብን ነውና ብለው በቃ ይሄንን አወጁ። ስለዚህ ጦርነት ካንተ ጋር እናደርጋለን ተዘጋጅ ብለው ነገሯቸው። ምንም አማራጭ የላቸውም። ነቢዩ ሰለላሁ ዐለይሂ ወሰለም ታወጀባቸው ጦርነት ከራስ መከላከል ግድ ነው። የዛን የበድር ጦርነት ነው፣ በድር ይባላል። በዛን ጊዜ ነብያችን ሰለላሁ ዐለይሂ ወሰለምን ሊዋጓቸው በመጡ ጊዜ እነዚህ ጠላቶች በብዙ ሺህ ነው የሚቆጠሩት። ሰይፍ ይዘዋል፣ መሳሪያ ይዘዋል፣ ፈረስ አላቸው ግመል ያላቸው ብዙ መዋጊያ መሳሪያዎችን ትቀሟልተው መጡ። ነቢዩ ሰለላሁ ዐለይሂ ወሰለም እና ሰሐቦቻቸው ገና ሦስት መቶ ናቸው። ደካሞች ናቸው። በዚህ ላይ ሴቶች ናቸው፣ ሽማግሌዎች ናቸው፣ ወጣቶች እሱኖች ናቸው። ጦር ቤዳ ላይ ቀረቡ። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ እጀታ አላ ሩክበት ተመልከቱ፣ ምን እንዳደረጉ በጉልበታቸው ተንበረከኩና ወደ ሰማይ ቀት ብለው አምላክ አላህ ሱብሓነሁ ወተዓላ መለመን መፀለይ ጀመሩ። አላሁመ ነስረከ አልለዚ ወዐድተን ያሉት ጌታ አላህ ሆይ ረዳሃለሁ ብለህ ቃል የገባሃለኝን ቃል ኪዳን ዛሬ ነው የምፈልገው እንድትረዳኝ ይላሉ። አቡበክር ስድቅ አያቸዋለሁኝ አለ። ሲዘግብ ይህን ዘገባ ነቢያችን ሶለላሁ ዐለይሂ ወሰለም አላህን ከመለመን አልተወገዱም። ጋቢያቸው ከላይ የለበሱት እስኪ ወድቅ ድረስ አለ። ያ ሙሐመድ አልኳቸውን ወይም ጠጋብዬ ሙሐመድ ሆይ ኢና ላሀ ሙንጅዙን ለከ ማ ዋዕደክ። ይክፊክ ሙሐመድ ሆይ ይበቃሃል። አላህ ቃል የገባልህን እንደሚረዳ

መላእክቶችን በቀጥታ አይደለም እኔን፣ ጌታን፣ አላህን እርዳታ እንድረዳህ በለመንከኝ ጊዜ አላቸው። ፈስተጃበልኩም እኔም ለመናህን ተቀበልኩ። አኒ ሙሚድኩም ቢአልፍ ሚን ልመላይከት ሙርፊን፣ እኔ አንድ ሺህ የመላእክት ሰራዊትን አስከትዬ እልክላችኋለሁ የሚረዷችሁን የሚያገዟችሁን አለ። ወዲያው መላእክቶችን አላህ አዘዛቸው። እዝዩሒ ረቡከ ኢለልመላይካ እኔ ወደ መላእክቶችም ትእዛዝን ባስተላለፍኩ ጊዜ አለ አኒ ማዕኩም ፈተብቱ ለዚነ አመኑ እናንተ መላእክቶች ሆይ እኔ ከእናንተ ጋር ነኝ። ሂዱና ምድር ላይ እነዚያን ያመኑትን ሙሐመድን እና ከእርሱ ጋር ያሉትን አጽኗቸው፣ አበርቷቸው፣ ከጎናቸው ሆናቸው ይ ያዘዝኳቸው አለ። ወዲያው መላእኩ ገብርኤል እና ሚካኤል እንዲሁም የሰማይ ሰራዊት መላእክቶች፣ አንድ ሺህ መላእክቶች መጡ፣ አንድ ሺህ ሰራዊት። ከዚያ በኋላ እነዚያ ካህዲያኖች ተሸነፉ ድል አደረጉ እነዚህ አማኞች አሁን ለነገራቸው የፈለግኩት ምንድን ነው መላእክትን አንጠራም እኛ ገብርኤልን በቀጥታ አልጠሩም ነቢዩ ሰለላሁ ዐለይሂ ወሰለም ሚካኤልን በቀጥታ አልጠሩም ማንን የጠሩት አንዱ አምላክ አላህን ተጣሩ ወዲያውም አምላክ አላህ ስብሐነ ወተዓላ መላእክቶችን አወረደ ረዳቸው ረድተው እነዚህ መላእክቶች ተመለሱ ስራቸውን ሰርተው መላእክትን በፍፁም መለመን አይቻልም አንተ ገብርኤል ጠብቀኝ አላለውም ሚካኤል ጠብቀኝ አላለውም አንዱ አምላክ ነው በቃ ወሰላም

እናንተ ግን ከእኔ ውጭ ተጠሯቸው፣ አላቸው። እንደዚህ ሶስት ነው እነሱ ግን ለእኔ በጣም አገልጋዮች ናቸው። እኔን በጣም የሚገዙ የሚያመልኩ ናቸው አለ። ወለል መላእክቱል ሙቀረቡን የቅርብ መላእክቶችን ብሎ የሚገልጸው ገብርኤልና ሚካኤልን ነው። ሰው እነዚህን ሲጠራ አላህ ስብሐነሁ ወተዓላ ምን አለ? እነዚህ የምትጠሯቸው ከእኔ ውጭ ለእኔ ባሪያ ከመሆን የማይጸየፉ ናቸው፣ እኔን የሚገዙ ናቸው። ስለዚህ ነው ሰላምን የፈለገ ረፍትን የፈለገ ያን አንዱን አምላክ ያምልክ።

ሄረቅል የሚባለው ጊዜ የነበረው የተላከለት ደብዳቤ ምን የሚል ነበር? ብስሚላህ አርራህማን አርራሒም ይላል ደብዳቤው፣ በአላህ ስም እጀምራለሁ እጅግ በጣም ሩህሩህና አዛጅ በሆነው አምላክ ሚን ሙሐመድ ረሱሉላህ፣ ይህ ደብዳቤ ከእኔ ከአላህ መልእክተኛ ከነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ኢላ ዓዚም ሩም፣ ወደ ታላቋ ሮማ ንጉሥ ወደሆነው ወደ ሄረቅል ምን አሉት ሲጠሩት? የመጀመሪያው ፈኢኒ አድዑከ ብዳዒየቲል ኢስላም እኔ በእስልምና ጥሪ እጠራሃለሁኝ አሉት። አስሊም አሉት፣ ስለም ተስለም፣ ሰላም ትሆናለህ በሁለቱም አለም ነው። የመጀመሪያው ጥሪያቸው ይሄ ነው። ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ ተገዥ መሆን ለእርሱ ታዛዥ መሆን ማለት ነው፣ ሌላ አይደለም። ነቢያቶች ሁሉ ወደዚህ ነው የተጣሩት።

አምላክ አንድ ብቻ ነው። በአንድነቱ ላይ ሦስትነት የለበትም። አምላክ አንድም ሦስትም አይደለም፣ በፍጹም አንድ ብቻ ነው። በማንነቱም በምንነቱም እሱ ከዘላለም እስከ ዘላለም የሚኖር ብቸኛ አምላክ ነው። አምላክ ዘላለማዊ ሕያው ነው። በሕያውነቱ ላይ ሞትነት የለበትም። አምላክ ስለ እኔ ኃጢያት ሞተ ብሎ ሂሳብ የለም። ሞት በእርሱ ላይ በፍጹም ስልጣን የለው። አምላክ አይሞትም። አምላክ ለዘላለም መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው ፍጹም ሰው ፍጹም አምላክ ተብሎ አምላክ በፍጹም አይገለጽም። እርሱ የፍጡርነት ባህሪ የለበትም፣ በፍጹም ፍጡርነት ከእርሱ የራቀ ነው። እርሱም መለኮት ብቻ ነው፣ በባህሪ አይለዋውጥም፣ አይቀየርም። አምላክ ለዘለዓለም ጌታ ብቻ ነው፣ በጌትነቱ ላይ ባርነት የለበትም። ስለ እኔ ኃጢአት ብሎ ባሪያ ሆኖ መጣ ብሎ ሂሳብ የለው። አምላክ በፍጹም ባሪያ ሆኖ ለዘለዓለም ጌታ ነው፣ ጌትነቱ ዘለዓለማዊ ነው። የሆነ ጊዜ ላይ ጌትነቱ ባርነት የሚሆን አይደለም

ይሄን ጸጋ ያላገኘ ሰው በጌታዬስ እምላለሁ፣ ምድር ላይ ምንም አይነትን ጸጋ ሳያገኝ ነው የሞተው? ይሄን ጸጋ ያገኘ ሰው በጌታዬስ እምላለሁ፣ የዚህ ዓለምን ጸጋ ባያገኝም ሁሉን ጸጋ ጌቶ ነው የሞተው? ነገ ከዚያ ካብላ ክፍል ትቆማላችሁ። ከኔ ውጭ ሌላ ማን ማን ስትጣራ ነበር፣ ማንም ማንም ለማን ለማን አልኮ ስታቀርብ ነበር ቢል ምን ነው መልሳችሁ? አንዱን አምላክ በብቸኝነት እናምልክ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መተው ያሉት ሌላ አይደለም። የአብርሃም የይስሐቅ የያዕቆብን አምላክ ያን አንዱን አምላክ አምልኩ ብቻ ነው ያሉት። በዚህም ጠሏቸው፣ በዚህም እርሳቸውን አንቋሸሹ፣ እርሳቸውን ዝቅ አደረጉ። ዛሬም ዝቅ እያደረጉ ይገኛሉ። ጥሪያቸው ይሄ ብቻ እና ብቻ ነው። ዮሴፍ ቀጥሎ ምን አለ? ይህ አላህ በእኛ ላይ የዋለልን ትልቁ ጸጋ ነው አለ። አንዱን አምላክ ማምለክ ና ነገር ግን አብዛኛው ሰው ይሄን ጸጋ አያመሰግንም። ሙስሊሞች አላህን አመስግኑ። ያን የነቢያት አምላክ አብርሃም፣ ኢስሐቅ፣ ያዕቁብ ያመለኩትን አንዱን አምላክ ስለምታመልኩ ትልቁ ጸጋ ይሄ ነው ብሎ ዩሱፍ እስር ቤት ውስጥ ነው፣ ይሄን ጸጋ ያመሰግናል። አስቡት እስር ቤት ውስጥ ነው። የሚጨናነቅበት ዓለም ነው አይደል? ምድራዊ ጸጋ እኔ ያጣሁ ሆኖ ያ ዩሱፍ ዓለይሂ ሰላም ትልቁን ጸጋ ሰጥቶኛል አምላኬ አላህ እያለ አላህን ያመሰግናል። እስር ቤት ውስጥ ነው። ቀጥሎ ዩሱፍ ምናለ አለ። በደንብ አስተውለዋል። ያ ሷሒበ ሲጅን አላቸው እናንተ የእስር ቤት ጓደኞች ሲሆን፣ አአርባቡ ሙተፈሪቁን ኸይሩን አሚላሁ ልዋሒዱ ልቃሃር፣ የተለያዩ አማልክቶች ናቸው የሚሻሉት ወይንስ አንዱን አሸናፊ የሆነው አንዱን አምላክ አላህን ማምለክ ነው የሚሻሉ አላቸው። በእውነትም አንዱን አምላክ በብቸኝነት ማምለክ ነው። ቅድም እንዳልሽው ምን አለ የተለያዩ እነዚህን አካሎች መጣራትና ማምለክ ነው የሚሻለን ወይንስ አንዱን አምላክ በብቸኝነት ብናመልክ ነው የሚሻለን አላቸው። አዎ አንዱን አምላክ በብቸኝነት ማምለክ የነብያትን መንገድ የፈለገ ሰው ይህን መንገድ ይምረጥ ከእርሱ ከዚያ ከአንዱ አምላክ ውጪ ሌላን አካሎች አትጣሩ መላእክቶችንም ቢሆን ነብያትንም ቢሆን ቅዱሳንም ቢሆን ጻድቃንም ቢሆን የፈለገ ፍጡር ቢጸድቅ ፍጡር ከመሆን አይወገድም ፍጡሩን መጣራት አይቻልም በፍጹም የኢስላም ትልቁ መሰረቱ ዋናው መሰረቱ ምንድነው አንዱን አምላክ በብቸኝነት ተጣሩ ነው እርሱም በብቸኝነት አምልኮ ነው ማንኛውንም አምልኮ ለእርሱ ብቻ ፈጽሞ ነው ከእርሱ ውጭ ለሌላ ለማንም አካል አትጠሩ፣ አትለምኑ። እና ይሄ ነው ሰሊና ወደዚህ መንገድ ሳይረፍድባችሁ ሞት ሳይቀድማችሁ ብትመጡ ለእናንተ የተሻለ ነው።